ሰላም አበቂልሽ ነኝ የህፃን ሄቨን እናት። የሄቨን ጉዳይ ይግባኝ ላይ እንደነበር ይታወቃል። በይግባኙ ላይ እኛ የሞት ፍርድ ስንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው፣ ሀያ አምስት አመቱ ይበዛበታል በሚል ከሀያ አምስት አመት ወደ አንድ ዓመት ተቀንሶለታል። እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ አስራ ስምንት ነው። በርካታ ሕፃናት በርካታ ሴት እናቶቻችን፣ እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምፅ እንደሆናችሁኝ ሁሉ አሁንም ፍትሕ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። ኮች ነበራት ማለት አትችልም። ከኮች በላይ የነበረው አዴ ነበር። እውነቱን ለመናገር ይህ ያልከው መልካም ሰው እንደሚወዳት ከሆነ እንደሚንከባከባት ከሆነ ይህን ሁሉ ነገር እንዴት ሊወስድባት ቻላል? እሷ ጭት ያደረገብኝ ነው። ሌላ በቃ ቦክስ የመማዘዝን ያክል ነገር እላፊ ተነጋግረው ነው ሄድ። ድሮም ማትረባ አንተ ማትረባ ምናምን ተባብለው ተያይዘው ሽማግሌዎቹ ሽማግሌዎቹ ከዚህ በኋላ መጽሐፍ ቅዱስ ይፈቅድልሻል፣ ቃሉም ይናገራል፣ መፍታት ትቻያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሮ ነበር። የሃይማኖቱ ጉዳይ ላይ ሳያምን ነው የተጋው በሚል ድምዳቤ ሊድ እምነት የሚፈልጎት ሳይሆን ለእሷ ሲል ነው። እኔ በተወሰነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። በነገራችን ላይ ሯጭ ብቻም አይደለችም፣ ሌሊት ተነስታም ትጸልያለች ነው የምልህ። እውነቱን ለመናገር ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷቸዋል። ተብለነት ነው ባንክ ሄዳ ገንዘቤ ተንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠችተዋል። ከዛ ሄደች ሲታይ 11 ሚሊዮን ብር ነበር። ከ11 ሚሊዮን ሰባት ሚሊዮኑን አይ የራስ ሽልሽ ያወጣሽው በራስሽ ግርማ ነው። ማለትም ሽያጩ ላይ የእሷን ተባባሪነት አለበት እያሉ በጣም አለበት። እንደውም ለደህንነት ያሰጋኛል እሷ ትላለች፣ እሱም ለደህንነት ያሰጋኛል ብሎ ስልክ እስከ መቀየር ደረጃ ደርሶ አድራሻ እስከ መቀየር ደረጃ ደርሶ እምነት ከቀየረ ይህንን መሬትንስ እንዴት አያጣጥሙ? ለምሳሌ ቤቷን ግዢ ለመግዛት በሄዳ ጊዜ ኖሯት ያንን አትከታተልም እሱ ነበር የሚከታተልላት አራት መኪና አስራ አንድ መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው እሷ ምንም አማራጭ አልነበራት ከሱ የተሻለ ከሱ የቀረባት ማን ነበር ለማን ውክልና ሽምግልና ስትመጣ ሚዛናዊ መሆን መቻል አለብህ ግራቀኝ መሆን መቻል ነበረብህ እነሱ ግን አንድ ሳይት ነበረ ይዞ የመጡት ምንም በቃ ሀብት ንብረትን ተከፋፍለ ከጨረስክ በኋላ ሌላ ህይወት ውስጥ እያለ ከፓስተር ቸሬ ቢሮ ይደወልልሃል። ምንድን ነው ስትል፣ ባለፈው ፕሮግራም አስይዛችሁ ነበር በትዳር ለመማከር ምንትላሉ። የአትሌት ገለቴ ቡርቃ ባለቤት ማን መፋለሶች እየታዩ እና ውጤት ማሽቆልቆል በታየበት አትሌቲክስ ላይ በዛ ላይ ሊመክር በየጊዜው የማይጠራ የግል ሰዎች ትዳር ውስጥ ገብቶ በዛ ደረጃ መፈትፈት ስትሰጥ እሱ ደግሞ ለእናቱ ሰጠው። አሁን ሲሰጡ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም እሱ የእሱ ጓደኞች ጋር ጥቃት እየደረሰ ገለቴ ቡርቃት ተሸጠብኝ ብላለች። ፍርድ ቤት ቀርቦም ሲጠየቅ በላውት ነው ሆኖ የምትለይ ነገር ግን እውነት ነው እውነትና ትክክለኛ ነው፣ ከምሬ የምነግር ኢቨን ውጭ ስትጓዝ ስትንቀሳቀስ እኮ ፓስፖርቷን ወስዶ የሚያስመጣላት እሱ ነበር። ንብረቷን ዘርፎ ሌላ ትዳር መሰረተ ሚሆ ላይ አታምንበትም። አዎ አለ። ይህ ሁሉ ነገር ሲሄድ ሲኬድ እናንተ ስራ ስራ ስትሄድ ገብተ ሄ እንደው እግዚአብሔርም አያወዶ ነዳነች አበቤ የገለቴን ጉዳይ እንድታይልን ቢያንስ ይቺ የምትኖርባትን ቤት እንድታተርፍላት ነው። መልእክትም አስተላልፈው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ ሶስት ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለእኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ አሉ። ያለፉ ባዶ እጃቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም፣ የሚመለከቱ አካልም፣ በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ ያስተላልፋለሁ። ገንዘቧ የለም፣ ሞራሏ የለም። ከእኛ ሁሉ ሸሽታለች። እውነት ለመናገር እኛ ልጆች ይዘን ስንሄድ፣ እሷ ግን በእጇ ይዛ የምትሄደው ልጆች የለም። የእህቶቿን ልጆች ነው የምታሳድገው። እናቷን እኔ በአካልም አውቃቸዋለሁ። አካል ጉዳተኛ ናቸው። እና ከፍንጭ መያዙ ነው የተሰማው ከገለቴ ቡርቅ እንደምን ቆሞ ያያል? ያደነዝዛትም ነገር ካልተነካች በስተቀር እንጂ አስር ቤቶችንና አምስት መኪኖችን ያህል ነገር እንደ ቀልድ ተሸጠብኝ ብሎ እንደምን ይቀመጣል? የሚሉ ጥያቄዎች በስፋት ይሰነዘሩ ይዘዋል። ከገለቴ ጋር ተያይዞ የሚነሱ ሀሳቦችን እነዚህም ብቻም አይደሉም። እጅጉን ብዙ ናቸው። ገለቴ ትላንት ከላዳ ሹፌርነት አንስቼ አግብቼ በተንከባከብኩት ባሌ ተዘረፍኩ ተቀማው ስትል የመሰማቷ ነገር የሁሉንም ኢትዮጵያዊ ልብ እየሰበረ ባልየውንም እንደምን ያለ አውሬና ክፉ ሰው ነው እያስባለ ጉዳይ ሆኗል። የገለቴ ጉዳይ በማህበራዊ ሚዲያው እንዲህ ሲሰራጭና ሁሉ ሰው እያነሳ እየጣለ እየተቀባበለ ሲጋራውና ሲያጋራው ውሎ አድሯል። እንዲያም ሆኖ ግን ስሙ እንዲያ በብዙ መልኩ እየተነሳ ሲጣልና ሲጠለጠል የቆየው የቀድሞ የአትሌት ገለቴ ቡርቃ ባለቤት የሆነው አቶ ታደለ ገብረ መድህን በየትኛው ሚዲያ ብቅ ብሎ ከገለቴ ለተነሳበት ቅሬታም ሆነ ጥያቄ መልስ መስጠት አልቻልም። እንዲያም ሆኖ ግን የገለቴ ነገር ሀገር ካወቀው ፀሐይ ከሞቀው እልፍ ብሎም በውጭ የመገናኛ ሚዲያዎች ዘንድ በስፋት መነጋገሪያ ከሆነ በኋላ የአትሌቷ የቀድሞ ባለቤት አሁን በዳይ እንደሆነ የተገለጸው አቶ ታደለ ገብረመድህን ማምሻውን በእግ ጥላ ስር ሊውል እንደቻለ ታውቋል። እንደተገኘው መረጃ ከሆነ ደግሞ ባለቤቷ አቶ ታደለ ገብረመድህን ገለቴ ወደ ሚዲያው መጥታ መግፋት መዘረፏን ካቀረበች በኋላ የነገረ ጉዳዩ ጡዘት አስግቶት ተደብቆ ሊሸሽ ሲል ከአንዲት ትንሽ የሽጉጥ ጋር እጅ ከፍንጭ መያዙ ነው የተሰማው። ከገለቴ ቡርቃ ባለቤት መያዝ ጋር ተያይዞ ታዲያም ማምሻውን እርስ ወገን የሆኑና ቤተሰብነትም ጥብቅ የወዳጅነት ቁርኝነትም አለን ሲሉ የተናገሩ ግለሰቦችም ስለተከሰተው ነገር በዝርዝር እናውቃለን የሚሉ እነዚህ ሰዎች እናውቃለን ስለሚሉት ነገር በዝርዝር በሚዲያ ወጥተው መናገራቸው የነገረ ታሪኩን አቅጣጫ ሊቀይረው ያለ ጉዳይ ሆኗል። እንደ ግለሰቦቹ ገለጻ ከሆነም ገለቴ እንዲህ ጉድ ሰራኝ ያለችውና ስሙ እንዲህ በየማህበራዊ ሚዲያው እየተነሳ በእርግማንና በስደብ የሚጣልበት አቶ ታደለ ገብረ መድህን ገለቴ እንደምትለውም ሆነ ሰው ሁሉ እንደሚያንቋሸሸው አይነት ሰው እንዳልሆነ ከዚህም እልፍ ሲል እጅግ በብዙ መልኩ በትህትና የተሞላ ገለቴ እንዳለችው እንኳን ሊገድላት ቀርቶ በእያንዳንዱ የስልጠና ወቅትም ሆነ የውድድር ጊዜዎቿ ሁሉ ደከመኝም ሰለቸኝም ሳይል ከጎኗ የማይለይ ስሟ ሳይቀር ከአፉ የማይጠፋ ለትዳሩ ታማኝና የእርሷ ቀኝ እጅ እንደነበር ይገልጻሉ። ሌላኛው እንደ እንደሰማችሁት ቤተሰብ እንዴት ናችሁ? ደህና ናችሁ ልኝ። እንግዲህ ስለ ገለቴ ቤተሰቦች ያሉትንም ሰምታችኋል። እሱም እንደተያዘ ነው፣ በቁጥጥር ስር ውሏል። በጣም ያሳዝናል፣ የገለቴ ነገር ማለት ነው። በጣም የጆሮን ጭው የሚያደርግ ነው፣ የገለቴ ጉዳይ ማለት ነው። ብዙዎች እንግዲህ ራሳቸውን ሀሳብ፣ አስተያየት ሲሰጡ ነበረ። እንዲሁም ደግሞ በጣም በሚያሳዝን ሁኔታ የምር በጣም ብቻ ማንን ነው የምናምን ወገን የቱን እንመን የቱን እንተው፣ አሁን ላይ ግራ ተጋብተናል ማለት ነው ነውና ጉዞዎች እንግዲህ እንዲሁም መሰረት አትሌት መሰረት ደፋርም በእንባ እያለቀሰች ነው ጥሪ ያቀረበችው ለጠቅላይ ሚኒስትር ዶክተር አብይና ለአዳነች ሀቢቤ መልእክት አስተላልፋለች ማለት ነው። የኢትዮጵያ ሕዝብ በሙሉ አዝኗል በገለቴ ጉዳይ ሁላችንም ልባችን ተሰብረዋል። የገለቴ ጉዳይ በጣም ያማል ያሳቅቃል። እንግዲህ ሁሉንም መልእክቱን ሰምተው አንድ ነገር እንደምታገኝ ተስፋ እናደርጋለን። በአሁኑ ሰዓት ግን ተስፋ ማድረግ የለብንም እንዳያችሁት ነው። የቀነኒ ሙኡ የውሃ ሽታ ሁኖ አለማለት ነው። በጣም ያሳዝናል። ብቻ ፍትህ ለብስማም በጣም እውነት ከባድ ሆኖብናል። በአሁኑ ሰዓት ላይ እኔ እንጃ እንግዲህ አንዱ ሌላ አንዱ ሌላ ነው የሚለው የእሷ ቤተሰብ የእሱ ቤተሰብ ነን የሚሉ ሰዎች እነ ፓስተር ቸሬም እንግዲህ በዚህ ጉዳይ ላይ ገብተውበት ተሳትፈውበት እንደነበረ መረጃው እየተናገረ ነው። ይሄ ሁሉ ንብረት ስትበላ የእውነት ደንዝዛ ነው? አሟት ነው? በሰላሟ ነው? ምንድን ነው ያስብላል። ብቻ ከባድ ነው እውነት ለመፍረድም ለማውራትም የሚከብድ ነገር ላይ ደርሰናል። ፈጣሪ እውነትን ያውጣ፣ ሀቋን ይመልስ፣ ላቧን ያብስላት ለእህታችን